ጥሩ ዝግጅት አድርገናል። ጎል ሴት አድርገን የተነሳ ነው። ይሄ ቡድን ለአፍሪካ ዋንጫ ማለፍ አለበት፣ ይህ የኢትዮጵያ ውጥን ነው። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ውድድር በኢትዮጵያ አስተናጋጅነት ከህዳር 6 እስከ 23 ይካሄዳል። በራሷ ዝግጅት በአዳጊዎቿ መድመቅን የምትሻው ኢትዮጵያ በስኬት የአፍሪካ ዋንጫ ተሳትፏን ማረጋገጥ ቀዳሚ ኢላማዋ ነው። ከ17 ዓመት በታች የአፍሪካ ዋንጫ የምታልፍበትን እድል ስለሆነ በጥብቅ ዲስፕሊን በመንግስት ደረጃም ከእግርኳስ ፌዴሬሽን ጋር በመቀናጀት እንዲሁም ደግሞ ይህን ቲም ሲያዘጋጁ ከነበሩ አጠቃላይ ቲሙ ጋር በተደጋጋሚ ስንነጋገር የነበረበት ሁኔታ ነው ያለው ማለት ነው። በዚህም የተሻለ ውጤት ይመጣል ብለን ተስፋ እናደርጋለን። ከዚህም ባለፈ ደግሞ ወጣቶቹ ደግሞ ቀጣይ ነው የምናደርጋቸው የኤሊት ውድድሮች ላይ የሚያድጉበት ስለሆነ የተሻለ ነገር ይሆናል። ለየት ከዚህ ቀደም ከነበረው ሁኔታ ትንሽ ለየት ብለን መንገባበት የክትትል ሁኔታውም ትንሽ ጠበቅ የምናደርግበት እንዲሁም ደግሞ የተሻለ ውጤት ከመጡ ደግሞ የተሻለ ድጋፍም በመንግስት ደረጃ እንጠብቃቸው መሆኑን በዚሁ አጋጣሚ ለመግለጽ። ለሴካፋ ዞን የተሰጠው ኮታ ሶስት ነው። ለሁሉም ዞኖች ሶስት ሶስት ተሰጠው ነው የተጀመረው። በዚህ መሰረት እቅዳችን እንግዲህ ለአፍሪካ ዋንጫ የሚያልፍ ማለፍ የሚችል ቡድን ገንብተናል ና ለዛ ማለፍ አለብን ብለን ይሄን አላፍነት ሰተናቸው ነው እና አምሳሎም ነቤንም እየተንቀሳቀሱ ያሉት። ከዚህ ቀደም ከሶስት ዓመት በፊት የዚህን የእድሜ ርከን ውድድር አዘጋጅታ የምታውቀው ኢትዮጵያ ይሄኛውንም የመስተንግዶ እድል ማግኘቷ የመንግስትን አህጉር አቀፍ ሁነቶች የማስተናገድ አቅም ፍላጎትና፣ ዝግጁነት ያሳያል ይላሉ የባህልና ስፖርት ሚኒስትር ዴታው መክዩ መሀመድ ስናዘጋጅ እንግዲህ ከቅርብ ጊዜ ወዲህ መንግስት አጠቃላይ ዓለም አቀፍ ሁነቶችን እውነቶችን ኢትዮጵያ እንድታስተናግድ ለሁሉም ሴክተሮች መመሪያ ጭምር የተሰጠበት እና እኛ ደግሞ እንደ ስፖርት ያሉትን እድሎችን በማስተናገድ ከስፖርቱም ባለፈ አጠቃላይ ሀገራችን በቱሪዝም እንዲሁም ደግሞ ለገጽታ ግንባታ ያለው ጥቅም በጣም የጎላ በመሆኑ በርካታ ውድድሮችን በኢትዮጵያ ላይ ሆስት እያደረግን እንገኛለን። ቀጣይም ሆስት የምናደርጋቸው ውድድሮች ይኖሯል። በውድድሩ የአስር ሀገራት ብሔራዊ ቡድኖች የሚሳተፉ ሲሆን የእድሜ ተገቢነትን ለማስጠበቅ የኤምአርአይ ምርመራ ተደርጓል ያሉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ኢሳያስ ጅራ በምርመራው ኢትዮጵያውያኑ አዳጊዎችም ሙሉ በሙሉ አልፈዋል። በውድድሩ ህግ መሰረት በፊት መጀመሪያ ኤዲሽኖች ሲጀመሩ አንድም ልጅ ከእድሜ በላይ ከተገኘ ቡድኑ ይሰረዝ ነበር። አሁን አራት ልጅ ነው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 በተያያዘ ዜና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአፍሪካ ዋንጫ ተሳታፊ ለመሆን ተዘጋጅቷል አሉ አሰልጣኝ ቤንጃሚን ዚመር። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለውድድሩ ያደረጋቸው ዝግጅት አስመልክቶ ጋዜጣዊ መግለጫ ተሰጥቷል። በዝግጅት ወቅት የተደረጉ የአቋም መፈተሻ ጨዋታዎች ለብሔራዊ ቡድኑ ድጋፍ ማድረጋቸውን አሰልጣኙ ተናግረዋል። የአቋም መፍትሻ ጨዋታዎቹ እጅግ ጠቃሚ ነበሩ። ነበሩ ጨዋታዎቹ የአካል ብቃታቸውን እንዲያጎለብቱ ረድቷቸዋል። ዘመናዊ እግር ኳስ መጫወት በሚያስችላቸው ደረጃ ላይ እንዲገኙ ያግዛቸዋል። ስለዚህ በዚህ ልክ እንዲገኙ ሞክረናል፣ ደግሞም አድርገነዋል። ቡድኑ በዝግጅቱ በአፍሪካ ዋንጫ እንዲበቃ የሚያስችል ደረጃ ላይ እንደሚገኝ ነው የተገለጠው። አላማችን ለአፍሪካ ዋንጫ ማለፍ ነው፣ በውድድሩ ከአንድ እስከ ሶስት ማጠናቀቅ፣ ከዚያ ከፍ ሲል ደግሞ ሁሉም ማሳካት የሚፈልገውን ዋንጫ ማሸነፍ ነው። የቡድኑ አባላትም በእያንዳንዱ ቀን ልምምድ በተሻለ ደረጃ ላይ እንዲገኙ በቪዲዮ የታገዘ ስልጠናም ወስደዋል። ከ17 ዓመት በታች ብሔራዊ ቡድን ላይ የተሰራው ስራ ቀጣይነት እንዲኖረው ለማድረግ እንደሚሰራም ተነግሯል። እዚህ ዓመት አላማችን ለማለፍ ቢሆንም ለኔ ምንድነው ዋናው አላማ ብትሉኝ፣ ይህን ነገር እንዴት ነው የምናስፋፋው። ሁለተኛ ደግሞ እንዴት ነው በየአመቱ ቀጣይ የሚሆነው። 15 ዓመት በታች ላይ እንዴት ነው የምንሳተፈው፣ 17 ዓመት በታች ላይ፣ 20 ዓመት በታች ላይ ከዛ በኋላ ኢንደ ሎንግ ረም ለግዛሬ አምስት ዓመት ስቴፕ ባይ ስቴፕ እንዴት ናሽናል ቲምን ኢንፍሉንስ ማድረግ እንደምንችል ማለት ነው። ኢትዮጵያ በውድድሩ በምድብ አንድ ከሶማሊያ፣ ኬንያ፣ ደቡብ ሱዳን እና ሩዋንዳ ጋር የተደለደለች ሲሆን የመጀመሪያ ጨዋታውን ነገ በአበበ ቢቂላ ስቴዲየም ስታከናውን ጨዋታው በፋና ፕላስ የቀጥታ ስርጭት ያገኛል።